በ091238 98 13 ላይ በመደወል ተጨማሪ መረጃ ማግኘት ወይም ሳይቱን በአካል መጎብኘት ትችላላችሁ። ዲኤም ሲሪል ስቴትም። ሚስጥራዊ በሆነው ጥንታዊው የቀደመው ዘመን በርከት ያሉ አፈታሪካዊ መረጃዎች ሲነገሩ ኖረዋል። ታዲያ ከነዚያ ፈታሪኮች መካከል ትክክለኛ እውነታዎችን ይገኛሉ። በዚህ ቪዲዮ ላይ ከምናባዊ ዓለም በዘለለ አስገራሚ የሆነውን እውነታ ልናሳያችሁ፣ መርከበኞችን ለአመታት ሲያስደንቀው ከነበረው ክራከን ከተሰኘው የውሃ ላይ እንስሳ አንስቶ ሙሉ ሰውነቱ ሾሃማ እስከሆነው አታላዩ ፍጥረት ድረስ አዘጋጅተንላችኋል። እናንተም እነዚህን አስገራሚና ለማመን የሚከብዱ ፍጥረቶችን ለመመልከት እስከ ቪዲዮ መጨረሻ ድረስ በመከታተልና ሰብስክራይብ በማድረግ ከኛ ጋር አይቆዩ። አስረኛ ቫምፓየር አጋዘን። በዚህ አስገራሚ ነገሮች በተሞላች አለም ውስጥ አንድ አስገራሚ የሆነ የአጋዘን ዝርያ አለ። ይሄ የቻይና ወተር ዝርያ የሆነውና በዋነኝነት በአውሮፓ ሀገራት የሚገኘው ቫምፓየር አጋዘን በተለያዩ ፊልሞች ላይ እንደሚታየው ሁለት ረጃጅም ጥርሶች ያለው ነው። እነዚህ አጋዘኖች እንደ ስማቸው ቫምፓየር የሆኑና ደም መጠጣት የሚያስደስታቸው አይነት እንስሶች ቢሆንም የሰው ደም ግን የሚጠጡ አይነት አይደሉም። ታዲያ በአጋዘኖቹ ፊት ላይ ረጅም የሆነና ከደዳቸው አካባቢ የሚበቅል ረጅምና ቆልማማ የሆነ ጥርስ አለው። ይህ ጥርስ ታዲያ የአጋዘኖቹ ገጽ ላይ አስፈሪነትና አስደማሚ የሆነን እይታ ከመስጠት ውጪ ሌላ ጠቀሜታ የለውም። ነገር ግን እነዚህ አስገራሚ የሆኑት ቫምፓየር አጋዘኖች በአሁኑ ሰዓት ዘራቸው እየተመናመነ ወደ መጥፋቱ ተቃርበዋል። ለዚህም ምክንያቱ ደግሞ ከአጋዘኖቹ የመራቢያ አካል የሚገኘው ማስክ ፓድ የተሰኘውን የሰውነታቸውን ክፍል ለሽቶ ማዘጋጃነት መዋሉ ነው። ታዲያ እነዚህ ውድ የሆኑ ሽቶዎችን ለመቀመም የሚውሉት ማስክ ፓዶችን ለማግኘት ሲባል የአጋዘኖቹ ሕይወት ማለፉ ግዴታ ነው። ዘጠነኛ ሎክነስ ሞንስተር ሎክነስ ሞንስተር ወይም ደግሞ በሌላኛው ስሙ ነሲ በመባል የሚታወቀው እንስሳ መኖሪያውን ያደረገው በውሃ ላይ ነው። ይህ በሀይቅ ላይ የሚገኘው እንስሳ በአብዛኛው መገኛው በስኮቲሽ በሚገኙ ውሃማ አካላት ሲሆን፣ በአብዛኛው በሰሜን አሜሪካኖች ዘንድ በብዛት ሲነገር አይሰማም። ምናልባት እንኳን ስኮትላንድን ለመጎብኘት እድሉን ብታገኙና የሀገሪቷን ነዋሪዎች ስለ ሎክነስ ሞንስተር ብትጠይቋቸው የሚገኝበት ቦታ ሊያሳዩዋችሁ ይችላሉ። ታዲያ ነሲ ረጅም አንገትና ሻኛ ያለው ፍጥረት ሲሆን አብዛኛውን ጊዜ በወንዝ ውስጥ ተደብቆ የሚኖርና ለብዙ ሰዎች የማይታይ እንደሆነ ይገለጻል። እንዲያውም እስካሁን ድረስ የዚህን እንስሳ ምስል የሚያሳይ ፎቶ ጥራት ባለው መልኩ አለመኖሩ ለዚህ ማስረጃ መሆን ይችላል። የሎክነስ ሞንስተር ታሪክ ዝናን ያገኘው በ1930 ጆርጅ ስፓይሰር ይህንን እንስሳ በአካል እንዳየው ከተናገረ በኋላ ነበር። በወቅቱም ለጆርጅ ባየው ነገር ላይ የተለያዩ ጥያቄዎች የሚቀርቡበት እንደነበርና ስለ ኖክነስ ሞንስተር ለማወቅ ጉጉት ያደረባቸው ሰዎችም ሊያገኙት እንደሚሞክሩ ገልጾ ነበር። ታዲያ በ1940 ዳግመኛ አዳምናንና አቦት የተሰኙ ሰዎች በወንዙ ውስጥ በሚዋኙበት ጊዜ ሎክነስ ሞንስተር በሌላ የውሃ ውስጥ አውሬ ጥቃት ሲደርስበት መመልከታቸውን ገልጸዋል። ይህንን ዜና የሰሙት አብዛኞቹ ሰዎች ግን ዋናተኞቹ የተመለከቱት ነሲ ሳይሆን ሌላ የወፍ ዝርያ ወይም ደግሞ ሌላ እንስሳ መሆኑን ይከራከራሉ። ከዳ ይሄ ሁኔታ በብዙዎች ዘንድ ጥያቄን ቢፈጥርም አሁንም ድረስ ግን በስኮትላንዳውያን አፈታሪክ ውስጥ የሚገኝ እንደነበረ የሚታመን እንስሳ ነው። ስምንተኛ ክራከን። በውሃ ላይ ጉዞዎችን የሚያካሂዱ መርከበኞች አብዛኛውን ጊዜ ጠለቅ ባለው የሐይቅ ክፍል ውስጥ በሚገኘው አስፈሪው ክራከን በተሰኘው እንስሳ ለዓመታት ሲረበሹ ኖረዋል። ይህ ታሪካዊ የሆነ የውቅያኖስ አስፈሪ ፍጡር ልክ እንደ ኦክቶፐስ አይነት የሰውነት ቅርጽ ያለው ኃይለኛና ግዙፍ እንስሳ እንደሆነ ይገልጻሉ። አብዛኛውን ጊዜ ክራከን መርከቦችን በማስመጥ እና መርከበኞችን በመብላት የሚታወቅ ሲሆን፣ ያለው ግዙፍ የሆነ ሰውነትና ከፍተኛ የሆነ ኃይልም የትኛውንም ጠንካራ የተባለ መርከብ ለማስመጥ አቅም እንዳለው ይመሰከርለታል። ከዲያ ክራከን ሊያጠቃ የፈለገውን መርከብ በመጀመሪያ ፍጥነት በተሞላበት መልኩ ዙሪያውን ከዞረ በኋላ በሚፈጠረው ወጀብ የተነሳ ሚዛኑ የሳተውን መርከብ በቀላሉ ወደ ውሃው እንዲሰምጥ ያደርገዋል። ሳይንቲስቶች በውቅያኖስ ውስጥ የሚገኝ ግዙፍ የሆነ እንስሳ እንደሆነና በ1863 ዓ.ም ቅሪታ አካሉ መገኘቱን እንደ መከራከሪያነት ቢያነሱም መርከበኞች ግን ክራከን ራሱን የቻለ ሌላ እንስሳ መሆኑን ያስረዳሉ። ሰባተኛ የቲ ይሄ ዝነኛ የሆነው ፍጡር የቲ ከሚለው መጠሪያ ስሙን በተጨማሪ አስቀያሚው ስኖማን በመባል የሚታወቅ ሲሆን መኖሪያውም ባለግርማ ሞገሱ በእስያ የሚገኘው የሂማሊያ ተራራ ነው። ታዲያ ስለ የቲ መገኛ የሚያብራሩ መረጃዎችን ለማሰባሰብ በተለያዩ ጊዜያት የተለያዩ ጥናቶች የተካሄደ ቢሆንም እስካሁን ድረስ ሚስጥራዊ የሆነና ይሄ ነው ሊባል የቻለ መረጃ አልተገኘለትም። በአብዛኛው የሚገኘው የአይን እማኞች ምስክርነት ነው። በእነዚህ እማኞች መገለጫ መሰረትም ግዙፍ የሆነ የጦጣ ዝርያ ያለው መሆኑን ይገልጻሉ። በእነዚህ ምክንያት በርከት ያሉ ሰዎች ግራ ከመጋባታቸውም በላይ በእነዚህ እማኞች ለማስረጃነት የሚቀርቡት የቪዲዮ ማስረጃዎች አብዛኛዎቹ ጥራት የሌላቸው ናቸው። ቢሆንም የየቲ የእግር አሻራን የሚያሳዩ ሌሎች ምስሎችም ለማስረጃነት ይቀርባሉ። ታዲያ እነዚህ የእግር አሻራ ምስሎች በሌላ እንስሳም ሊሆኑ የሚችሉበት እድል ከፍተኛ ነው። ስድስተኛ ቴንድሬክ። ቴንድሬክ ዝቅተኛ በሆኑ ቦታዎች ላይ የሚገኝ እና አብዛኛውን ጊዜ በማዳጋስካር ጫካማ ቦታዎች የሚገኝ ከ15 ሴንቲሜትር እስከ 18 ሴንቲሜትር ርዝመት ያለው እንስሳ ነው። እነዚህ እንስሳት ለየት ያሉ ፍጥረታት ከመሆናቸውም በላይ ቆዳቸው ሙሉ በሙሉ ጥቁር፣ እንዲሁም በቢጫ ቀለም የተሰመሩ መስመሮች ያጌጠና ገላቸው ላይም እሾህ የለበሱ ናቸው። እነዚህ በአፈታሪክ ደረጃ ሲነገሩ የነበሩት እንስሳት ታዲያ በቀንም ሆነ በምሽት ንቁ የሆኑና አካባቢያቸውን ሁሌም የሚቀኙና ከጠላት የሚጠብቁ ናቸው። ታዲያ ምግባቸውን የሚያገኙበት መንገድ ደግሞ የበለጠ አስገራሚ ነው። ቴንድሬክ የሚመገቧቸውንና ለነሱ ጣፋጭ የሆኑት ትሎችን ለማደን እግራቸውን ከመሬት ጋራ በመደብደብ የመሬት መንቀጥቀጥ እንደተፈጠረ አድርገው ያስመስላሉ። ይህኔ ትሎቹ ከተደበቁበት ነፍሳቸውን ለማዳን ሲሯሯጡ በአዳኛቸው ወጥመድ ውስጥ በቀላል ይወድቃሉ። ከዚህም በተጨማሪ ቴንሬክ ሹል የሆነ አፍንጫ ስላላቸው በአፍንጫቸው የተለያዩ የእንስሳት መኖሪያ ጉድጓዶችን በመውጋት ምግባቸውን ያድናሉ። ነገር ግን እነዚህ እንስሳት በአሁኑ ሰዓት ባለው ከፍተኛ የሆነ የደን ጭፍጨፋ ምክንያት መኖሪያ ስፍራቸውን እየተነጠቁና ከፍተኛ ችግር ውስጥ በመግባት ላይ ይገኛሉ። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ከኮንዶሚኒየም መሸጫ በታች በሆነ ዋጋ ቅንጡ አፓርታማ በካሬ በ78 ሺ ብር ብቻ ከዲኤምሲ ሪል ስቴት በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋለሁ የምትሉ የጨረቃ ቤት ነው፣ ካርታ የለውም፣ በኮሪደር ልማት ቤት ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ ከባለ አንድ እስከ ባለ አራት መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት ዲኤምሲ ሪል ስቴት አቅርቦላቸዋል። ግንባታቸው 60% የደረሱ ቤቶችን 10% ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ትችላላችሁ።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 በዓለም ላይ ከሚገኙ የተለያዩ የኤሊ ዝርያዎች መካከል ማራማራ በመባል የሚታወቀው የኤሊ ዝርያ በደቡብ አሜሪካ በሚገኙት በአማዞንና በኦሮንኮ ጉድጓዳ ቦታዎች የሚገኙ ሲሆን ይህ የኤሊ ዝርያ በመጀመሪያ ከኤሊ ዝርያዎች ውስጥ የተካተተውና የተገኘው በ1741 ነው። ማራማራ ኤሊዎች ግዙፍ የሆነ ሰውነት ያላቸው እና እርጋታን በተሞላበት መልኩ የሚጓዙ ሲሆን ለየት ያለና ሶስት ማዕዘናዊ ቅርጽ ያለው ጭንቅላት አላቸው። እነዚህ ኤሌዎች እስከ አንድ ሜትር ድረስ ማደግ የሚችሉ ሲሆን ክብደታቸውም እስከ 21 ኪሎ ግራም ድረስ ይመዝናሉ። ማራማራ ኤሌዎች አብዛኛውን ጊዜ ረግረጋማ የሆኑና ጥላማ የሆኑ ቦታዎች የሚገኙ ሲሆን ብዙውን ጊዜም አፍንጫቸውን ሳይቀብሩ ወደ ውጭ ያወጣሉ። ይሄም በቀላሉ እንዲተነፍሱ ያስችላቸዋል። ታዲያ እነዚህ ኤሌዎች ስጋ በል ሲሆኑ ዋነኛ ቀለባቸውም ደረታቸው የሚሳቡ እንስሳትና ሳዎች ናቸው። እነዚህንም እንስሶች ለማደን ጥልቀት የሌላቸው ውሃማ አካላት ጋር የሚታደኑትን እንስሳት እንዲሄዱ ካደረጓቸው በኋላ የፊት እግራቸውን በፍጥነት ያወራጫሉ። በዚህ ጊዜ ከዚህ ሁኔታ ውስጥ ለመውጣት የሚሞክረው ታዳኙ እንስሳ ወደ አፋቸው ቀጥታ በመግባት ረሃባቸውን በቀላሉ ያስታግስላቸዋል። አራተኛ ሜጋሊኒያ አሁን ከምታያቸው እንሽላሌቶች ከአእምሯቸው ውስጥ አውጧቸው። ምክንያቱም ከዚህ ቀደም አሁን ካሉት እንሽላሊቶች በሰውነት ግዝፈትና በአስፈሪነት ትልቅ የሚባሉት ሌሎች እንሽላሊት ዝርያዎች ነበሩ። በፕሌስቶነስ ዘመን በአውስትራሊያ ውስጥ ሜጋሌኒያ የሚባሉ ግዙፍ የሆኑ እንሽላሊቶች ነበሩ። እነዚህ እንሽላሊቶች ሰባት ሜትር ርዝመትና 1,940 ኪሎ ግራም ክብደት ያላቸው ነበሩ። በንጽጽርም ከመኪና በላይ የሚከብዱ ናቸው። ታዲያ 50 ሺህ ዓመታት ዕድሜ ያለው የሜጋሊኒያ አጽም በአውስትራሊያ ውስጥ ከጥቂት ዓመታት በፊት ተገኝቷል። ሳይንቲስቶችም እነዚህ እጅግ በጣም ግዙፍ የሆኑ ፍጥረቶች ከትላልቅ ወፎች ጀምሮ ጫጩቶችና እንቁላላቸውን ጭምር እንደሚመገቡ ያስረዳሉ። ሶስተኛ ሞቢዲግ ሞቢዲክ በልቦለዳዊው ዓለም የሚገኝ ታሪክ ቢሆንም ፀሐፊው ሄርማን ሜልቪል ግን እውነተኛ ታሪክ ላይ በመመርኮስ የፊልሙን ድርሰት መጻፉን ይገልጻል። የታሪክ ተመራማሪያን እንደሚናገሩት ሄርማን ለድርሰቱ መነሻ የሆነው በ19ኛው ክፍለ ዘመን የነበሩ አሳ ነባሪዎችና አስፈሪ የሆኑ የአሳ ነባሪ ዝርያዎች መሆኑን ደርሰውበታል። ታዲያ ሄርማን በምናቡ የሳለው ግዙፍ በሆነ አሳ ነባሪ ያለማቋረጥ የሚታደኑ መርከበኞች ቢኖሩ የሚለውና መርከበኞቹ ሕይወታቸውን ለማዳን የሚያደርጉት ትንቅንቅ ነበር። ታዲያ በኖቬምበር 1820 ከ20 በላይ መርከበኞችን የያዘው መርከብ ላይ ጥቃት የፈጸመው ግዙፍ አሳ ነባሪ አምስቱ ብቻ የተረፉ ሲሆን ይሄ የመርከብ ጉዟቸውም 89 ቀናትን የፈጀ ነበር። ሁለተኛ መርሜድ ሰዎች በእለት ተዕለት ኑሯቸው ውስጥ የሚጠቀሙባቸውን እቃዎች ማስዋብ፣ የሚመገቧቸውን ምግቦች ለአይን የሚማርኩ ማድረግና የሚለብሷቸውን ልብሶች ዲዛይናቸውን ማስጌጥ ደስታን ከሚሰጧቸው ተግባራት መካከል ይገኙበታል። ነገር ግን እነዚህ መርሜድ የሚል ስያሜ ያላቸው እና በድሮ ጊዜ በአፈታሪኮችና በተለያዩ ተረት ተረቶች ላይ ሲነገሩ ሰምታችሁ ይሆናል። ታዲያ እነዚህ ግማሽ የሰው አካልና ግማሽ ደግሞ የእንስሳት አካል የያዙ መርሜዶች የመገኘታቸው ነገር በእርግጠኝነት የሚያሳይ ማስረጃ ባይኖርም፣ እስካሁን ድረስ ግን በታሪክ ደረጃ መኖራቸውን መረጃዎች ያሳያሉ። ታዲያ ይሄ ጥልቅ በሆነው የውሃ አካል ላይ የሚኖሩት የእንስሳት ቁጥር አለመታወቅና ምናልባትም ከሚታወቁትና ካልተደረሰባቸው ፍጥረታት መካከል ሊሆኑ ይችላሉ የሚለው ሀሳብ በብዙሀን ዘንድ ጥያቄን ይፈጥራል። አንደኛ፣ ትሪልድ ሊዛርድ ከእንሽላሊት ዝርያዎች በሙሉ ባለው ማራኪለትና ብልጭልጭ ቀለም ይታወቃል። ይህ እንሽላሊት በተለያዩ ቀለማት የደመቀ ሲሆን መኖሪያቸውን ያደረጉትም በሰሜናዊ አውስትራሊያ እና በደቡባዊ ጊኒ ሲሆን በብዛት የሚታወቁትም ባላቸው የአንገታቸው ቅርጽ ነው። ይህ የአንገታቸው ተፈጥሮ ከአገጫቸው የታችኛው ክፍል ጋር የተገናኘ ሲሆን፣ ሰውነታቸውም ወደ አንገታቸው በጣም የቀረበ ነው። ትሬይልድ ሊዛርዶች አብዛኛውን የቀኑን ክፍል የሚያሳልፉት በዛፎች ላይ በመቀመጥና ትናንሽ ነፍሳትንና ተሳቢ እንስሳትን በምላሳቸው በማደን ሲሆን ማንኛውም አይነት አደገኛ ሁኔታ ላይ እንዳሉ ከተሰማቸው ደግሞ ወዲያውኑ ረጅሙን አፋቸውን በመክፈት አብረቅራቂ የሆነውንና በቢጫና ሮዝ ቀለም ያሸበረቀውን ውስጣዊ ሰውነታቸውን ክፍል ያሳያሉ። በዚህ ሊያጠቋቸው የሚመጡትን እንስሳት በሙሉ መከላከል ይችላሉ። በመጨረሻም በእነዚህ አስር አስገራሚ የሆኑ ፍጥረታት መገረማችሁን በዚህ ቪዲዮ ላይ ያዘጋጀንላችሁ ይህንን ይመስል ነበር። ሌሎች በየቀኑ የምንለቃቸውን አስገራሚ ቪዲዮዎች ለመመልከትና ከኛ ጋር ቤተሰብ ለመሆን ሰብስክራይብ ማድረጋችሁንና ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ደህና ቆዩን።